የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አዳማ ትምጳይም ለሀያኛ ጊዜ ለሚከበረው የብሔር ብሔረሰቦች በዓል አከባበር በክልሉ ብሔር ብሔረሰቦች መሪነትና አስተባባሪነት ከክልሉ ህዝብ ምክር ቤት ጋር በመቀናጀት መሪ ዕቅድ በማዘጋጀት ወደ ተግባር መገባቱን አስረድተዋል። የብሔር ብሔረሰቦችና ህዝቦች ቀን አከባበር ዋና ዓላማም በሕገ መንግስቱ የተጎናጸፍናቸውን ትሩፋቶችን እርስ በእርስ የባህል ትውውቅ፣ የባህል ብዛህነት በአግባቡ ለማስተዋ መሰረት የሚጥል መሆኑን አቶ አዳማ አውስተዋል። ብሔሮች ብሔረሰቦችና ህዝቦች በዚህ ቀን በጋራ ተገናኝተው በህገ መንግስቱ የተጎናጸፉትን ድሎች፣ ትሩፋቶች በየደረጃው በየጊዜው እያደጉ የመጡ ሁኔታዎችን ወደኋላ በማየት እርስ በእርሳቸው የባህል ትውውቅ የሚያደርጉበትና እርስ በርስ በኢትዮጵያ ውስጥ ያለን ብዝሃነት በአግባቡ ማወቅ እንዲቻል መሰረት የጣሉበት እለት ነው። የኢትዮጵያ ህዳሴ ግድብ ተጠናቆ ወደ ተግባር መገባቱም አካባቢያችን የሀገር ብሎም ዓለም አቀፍ ትኩረት ለመሳብ መሰረት የጣሉ ከተማና የገጠር ኮሪደር ልማት ስራዎች በምግብ ዋስትና ራስን ለመቻል ከልመና የጸዳች ሀገር ለመፍጠር ብሎም ምርትና ምርታማነትን ለመጨመር የተሰሩ ተግባራት መኖራቸውን አስገንዝበዋል። የነጠላ ትርክት የበላይነት የያዘበት የፖለቲካ እንቅስቃሴ ተቀይሮ በስፋት የጋራ የሚያደርጉን ትላልቅ ሜጋ ፕሮጀክቶች ተቀርጾም በህብረተሰብ ተሳትፎ ወደ ተግባር የተገባበት መሆኑና ከህዳሴ ወደ ባህር በር በሚል መርህ ቃል የባህር በር ጥያቄ ተቀርጾ በሁሉም ኢትዮጵያውያንና በዓለም አቀፍ መንግስታት ድጋፍ እያገኘ ባለበት ማግስት መከበሩም የዘንድሮን በዓል ልዩ ያደርገዋል ሲሉም አክለዋል። ታሪካዊ ኩነቶችን በመቀየር ከህዳሴ ወደ ባህር በሚል መሪ የባህር በር ጥያቄ በመሪያችን በአግባቡ ተቀርጾ የሁሉም ኢትዮጵያውያን አጀንዳ የሆነበት ደረጃ እና በዓለም አቀፍ ደረጃም ሆነ በከባቢያችን ባሉ መንግስታትም ጭምር ድጋፍ እያገኘ ያለበትና በጥሩ ሁኔታ እየሄደ ባለበት ወቅት የምናከብር መሆኑ በሀገራችን የነጠላ ትርክት የበላይነት የያዘበት የፖለቲካ እንቅስቃሴ ተቀይሮ ዛሬ በስፋት የጋራ የሚያደርጉን እንደ ህዳሴ ግድብ፣ የባህር በር፣ የኮሪደር ልማት ሌሎችም አሁን ትላልቅ መጋ ፕሮጀክቶችን መንግስት ቀርጾ ወደ ተግባር እየገባበት ያለ ሀገራችን በምግብ ዋስትና ራሷን እንድትችል ከልመና እንድትወጣ ለማድረግ የሚሰራውን ስራ ህዝቡ እየደገፈ ያለበትና ና ህዝቡ ተሳትፎ ከመቼውም ጊዜ በላይ እየጨመረ የመጣበት ወቅት ላይ የምንገኝ እንደመሆናችን መጠን የዘንድሮ በዓል ከመቼውም ጊዜ በበለጠ ከፍ ባለ ቶን የምናከብርበት ጊዜ ላይ እንገኛለን። ክልላችን ለኢንቨስትመንት ምቹ የሆነ የአየር ንብረት ያላት የመቻቻል የሰላምና የብልጽግና ተምሳሌት በዩኒስኮ የተመዘገቡ በርካታ የቱሪስት መዳረሻዎች ያላት አንጻራዊ ሰላም የሰፈነባት እናም ማኅበራዊና ኢኮኖሚያዊ እንቅስቃሴዎች በስፋት የሚከናውኑባት ኅብረ ብሔራዊ ክልል መሆኗን አቶ አዳማ አውስተዋል። ከጸጋዎች አንጻር በክልላችን የማዕድናት፣ የሐይቆች፣ የፓርኮች እና ሌሎችም የቱሪስት መዳረሻ የሆኑ በዩኔስኮም የተመዘገቡ ቅርሶች ያሉበት ክልል እንደመሆኑ መጠን፣ ሌላው ክልላችን ለኢንቨስትመንት በጣም ምቹ የሆነ የአየር ንብረትና የመሬት ለምነት ያለበት መሆኑ፣ ከዛም ባሻገር ክልላችን ሲደራጅ ገና የያዘው ሞቶ ክልሉን የመቻቻል የሰላምና የብልጽግና ተምሳሌት እናደርጋለን ብሎ እየሰራ ባለበት ከየትኛውም አካባቢ የተሻለ አንጻራዊ ሰላም ያለበት ክልልና ሃያ አራት ሰዓት የልማት እንቅስቃሴ ማናቸውም የማህበራዊ ጉዳይ እንቅስቃሴዎች የሚደረጉበት ሁኔታ ነው ያለው። የክልላችንን ጸጋዎች ለዓለም ለማስተዋወቅ ለበዓሉ አከባበር ልዩ ትኩረት መስጠት እንደሚያስፈልግም አስገንዝበዋል። እነዚህን ጸጋዎቻችን አሁንም በዚህ ታሪካዊ ኩነት ውስጥ እያስተዋወቅ ከፍ እያደረግን ክልላችንን የምንሸጥበት ለዓለም ለኢትዮጵያ ወንድሞቻችንና እህቶቻችን የምናስተዋውቅበት ዕለት ነው።